ሰላም ለእናንተ ይሁን ውድ ቤተሰቦች እንደምን አላችሁም። ይህ አዲስ ኢንሳይደር ነው። ለሰዓቱ የደረሱና አዳዲስ መረጃዎች አሁን ትሰማላችሁ። በቅድሚያም ርዕሱን አስታውቃችሁም ሕወሓት ክፍፍል የሚያባበስ ባላቸው ሚዲያዎች ላይ እርምጃ ለመውሰድ ቃል ገባም። ጋዜጠኞቹም የፕሬስ ነፃነት እንዲከበር አስጠንቅቋል። ከምሰሙት ጉዳዮች መካከል አንዱ ነው። በሌላ በኩል በትግራይና በአማራ ክልል በርካታ ሄክታር እርሻ መሬት በከባድ በረዶና ጎርፍ መውደሙ ተገልጿል። በትግራይ ክልል በረዶ በቀላቀለ ዝናብ እና በአማራ ክልል በተከታታይ በተከሰተ ጎርፍና የመሬት መሸራት አደጋ በሺዎች የሚቆጠሩ የሄክታርና የእርሻ መሬት ወድሟል ተብሏል። በዚህም ሳቢያ በ10 ሺዎች የሚቆጠሩ የአርሶ አደር አባወራዎች ለከፋ ችግር ተጋልጠዋል ተብለዋል። ትሰሙታላችሁ። ወዲህ ደግሞ በጎንደር ከተማ የተፈጠረው ምንድን ነው? ዛሬ መስከረም 20 2018 ዓ ም በጎንደር ከተማ በማራ ክፍለ ከተማ በተለምዶም ገፉ ቁጭ ተብሎ በሚጠራው ሰፈር የተደራጁ ሌባዎች መያዛቸው ተሰምቷል። ትሰሙታላችሁ። ወዲህ ደግሞ በአማራ ክልል ውጊያ ባለባቸው አካባቢዎች ታዳጊዎች ለሴተኛ አዳሪነት መጋለጣቸውን ጥናት አመላክተም። በአማራ ክልል ባለፉት ሁለት ዓመታት ውጊያ ባለባቸው አካባቢዎች ትምህርት ቤቶች በመዘጋታቸው እድሜያቸው ለጋብቻ ያልደረሱ ታዳጊዎች ወደ አዲስ አበባና ሌሎች ክልሎች ከተሞች በመሄድ በሴተኛ አዳሪነት እንደሚሰማሩ አንድ ጥናት አመላክቷል። የምትሰሙ ሲሆንም የኤርትራ ውጭ ጉዳይ ሚኒስትር ኦስማን ሳላህ የኤርትራ ወደቦች ለውጭ ሀገራት ወታደራዊ ወይም የባህር ያልጠበነት ክፍት እንዳልሆኑ ሰሞኑን ኒውዮርክ በተካሄደ ወደ ባለው ሀገራት ላይ አስታውቋል። ይህም ከኢትዮጵያ ጋር የሚገናኘው የማይገናኝ የተገለጸ ሆኗል። ታደምጡታላችሁ ውድ የቻናላችን ተከታታዮች ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ለአዲስ ኢንሳይደር አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ይሆኑም። ወደ ቀዳሚ መረጃ ማለፍን በጎንደር ከተማ ዛሬ መስከረም 22 2018 ዓ.ም ተምረት በጎንደር ከተማ በማራኪ ክፍለ ከተማ በተለምዶ ገፉ ቁጭ ተብሎ በሚጠራው ሰፈር የተደራጁ ሌባዎች አዳነት ሾመ፣ ሙሉ ወንድሙ፣ ባዘዘው ይታየው፣ ገበያ በረከት ይታያል እና ማርቆስ ተሻጋር የተባሉ ደራጁ ሌቦች በአንድ እናት ቤት በመግባት የቤት እቃዎችን ዘርፎ ለማምለጥ ሲሞክሩ በጸጥታ ኃይሎች መያዛቸው ተገልጿል። የፋኖ ኃይሎችን በመምሰል ሲዘርፉ የነበሩ ሰዎች ባሉት በአካባቢ ሰዎች እንዲሁም በሚኒሻ ሰዎች ተይዘዋል ተብሏል ተነግሯል። ይህም የዚህን ታጣቂ ስም ለማጠልሸት የታሰበ ቢሆንም እስካሁን ግን የተገለጸ የለም። በሌላ መረጃ በአማራ ክልል በውጊያ ባለባቸው አካባቢዎች ታዳጊዎች ለሴተኛ ዳሪነት መጋለጣቸውን ጥናት አመላክትም። በአማራ ክልል ባለፉት ሁለት ዓመታት ውጊያ ባለባቸው አካባቢዎች ትምህርት ቤቶች በመዘጋታቸው እድሜያቸው ለጋብቻ ያልደረሱ ታዳጊዎች ወደ አዲስ አበባና ወደ ሌሎች የክልል ከተሞች በመሄድ የሴተኛ ዳሪነት እንደሚሰማሩ ጀንደር ኤንድ አዶለሰንስ ግሎባል አድቨርሲቲ የተሰኘ ዓለም አቀፍ የጥናት ቡድን አስታወቀ። የተቋሙ ጥናት አማራ ክልልን ጨምሮ በኦሮሚያ፣ በትግራይ፣ በሶማሌ፣ በአፋር ክልሎችም ግጭትና ድርቅ ባለባቸው አካባቢዎች በሚኖሩ ሀያ ሴቶች ላይ የተደረገ መሆኑን የልጅነት ጋብቻን ጨምሮ ጾታዊ ጥቃትን በከፍተኛ መጠን እንደጨመረ መረጋገጡ ተመላክቷል። ኢትዮጵያ የሴቶች ማህበራዊ ቅንጅት ትመራለች በሚል መሪ ቃል ላለፉት አምስት ዓመታት በወጣት ሴቶች ላይ ትኩረት አድርጎ ሲሰራ የነበረው ፕሮጀክት የመዝጊያ ፕሮግራም ላይ ጥናቱ ያቀረቡት የምርመራ ተቋም በኢትዮጵያ ተወካይ ወርቅነህ አበበ ናቸው። በአማራ ክልል ደቡብ ጎንደር ዞን አምስት ወረዳዎች ውስጥ ካሉ 67 ቀበሌዎችም ናሙና የተናገሩት ወርቅነህ በቀበሌዎቹም ላለፉት ሁለት ዓመታት ትምህርት ቤቶች ሙሉ በሙሉ ተዘግተው ቆይታቸውና ከ90 በመቶ በላይ ሙሉ ተማሪዎች ከትምህርት ገበታቸው ውጭ መሆናቸው መገደዳቸውንም ገልጿል። በሌላ መረጃ የኤርትራ የውጭ ጉዳይ ሚኒስተር ኦስማን ሰላህ የኤርትራ ወደቦች ለውጭ አገራት ወታደራዊ ወይም የባህር ኃይል ጣቢያነት ክፍት እንዳልሆኑ ሰሞኑን ኒውዮርክ በተካሄደ ወደብ አልባ ሀገራት ስብሰባ ላይ አስታውቋል። ኡስማን በወደብ ዙሪያ የውጭ ሽምግልና ፖለቲካዊ ተቀባይነት እንደሌለውና በሕግም አስፈላጊ እንዳልሆነም ገልጧል። ወደብ ማግኘት ጉዳይ የንግድ ጉዳይ እንጂ ፖለቲካዊ ወይም ወታደራዊ ጉዳይ አለመሆኑን የገለጡት ኦስማን የኤርትራን ወደቦች ለንግድም ሆነ ለሎጂስቲክ አገሮች መጠቀም የሚቻለው በኤርትራና ኤርትራ በምትመረጣቸው አጋሮች መካከል በሚደረግ ቀጥተኛ ድርድር መሆኑን ተናግሯል። ኤርትራ በወደብ የንግድ አገሎ ዙሪያ በኩልነትና ፍትሐዊነት መራዎች ትብብር ለማድረግ ዝግጁ መሆኗን ኦስማንም አረጋግጧል። በሌላ መረጃ በትግራይና በአማራ ክልል በርካታ ሄክታር የእርሻ መሬት በከባድ በረዶና ጎርፍ መውደሙ ተገለጸም። በትግራይ ክልል በረዶ በቀላቀለ ዝናብና በአማራ ክልል በተከታታይ በተከሰተ ጎርፍና የመሬት መንሸራተት አደጋ በሺዎች የሚቆጠሩ ሄክታር የእርሻ መሬት አወደመም። በዚሁም ሳቢያ በአስር ሺዎች የሚቆጠሩ የአርሶ አደር አባወራዎች ለከፋ ችግር ተጋልጧል። በትግራይ ደቡብ ምስራቅ ዞን ደጓ ተንቤን ወረዳ መስከረም 16 ቀን 2018 ዓ ም በጣለው በረዶም የቀላቀለ ዝናብ 143 ሄክታር የእርሻ መሬት ላይ ያለውን ሰብል ሙሉ በሙሉ አውድሟልም። የደጓ ተምቤን ወረዳ ዋና አስተዳዳሪ ገብረስቶስ አረጋዊም በተከሰተውሉ ነፋስ 2 ለ አርሶ አደሮች ለችግር ዳርጓል ብሏል። በተመሳሳይ በአማራ ክልል በክረምት ወቅት በተከሰተው ጎርፍ አደጋ በረዶና የመሬት መንሸራተት አደጋዎች ከፍተኛ ወድመት ማስከተላቸው ተነግሯል። የሰሜን ወሎ ዞን ወቀት ወረዳ ብቻም የግብርና ጽህፈት ቤት 6000 ሄክታር የእርሻ መሬት መውደሙና በዚህም ከ45000 ባለቤተሰቦች ከችግር መዳረጋቸውን ገልጿል። የአካባቢው አርሶ አደሮች እንደተናገሩት ሰብል የግጦሽ መሬትና የእንስሳት መኖ ሙሉ ሙሉ በሙሉ ወድሟል። የመቄት ወረዳ ግብርና ጽሕፈት ቤት ኃላፊ ሰለሞን እንዴ ተናግረዋል። በሌላ መረጃ ህወሀት ክፍፍል የሚያባብሱ ባላቸው ሚዲያዎች ላይ እርምጃ ለመውሰድ ቃል ገባ። ጋዜጠኞቹ ደግሞ የፕሬስ ነጻነት እንዲጠበቅ አስጠነቀቁም። ህዝባዊ ወያኔ ትግራይ ህወት ክፍፍል እንዲባባስ እንዲሁም የጠላቶችን አጀንዳ ያስፈጽማሉ ሲል በከሳቸው መገናኛ ብዙኃን ላይ ምንም አይነት ትዕግስት እንደማይኖረው አስታወቅም። ይህ የድርጅቱ አቋም በክልሉ በሚገኙ ጋዜጠኞችና ሚዲያ ባለቤቶች ላይ ስጋት ፈጥሯል። ይህ ማስጠንቀቂያ የተላለፈው ባለፈው ሳምንት የህዋ ጽህፈት ቤት ኃላፊ ፈትለ ወርቅ ገብረ እግዚአብሔር በመቀለ ከተማ ከጋዜጠኞች ጋር በተደረገ ስብሰባ ላይ ነበርም። ወይዘሮ ፈትለ ወርቅ በማስረጃ ያቀረቡላቸውና ሰማቸው ያልጠቀሷቸው ሚዲያዎች ለአመፅ እየስቀሰቀሱና የካሃዲ ቡድኖች ልሳን ሆነው እየገለገሉ ሊጎዱ ነው ሲል ከሰዋል። ኃላፊዋ ፓርቲው መሆነ ሰራዊቱ ይህን እርምጃ ለመውሰድ ተስማምቷል ሲሉም ተናግረዋለም። የትግራይ ሚዲያዎች በፓርቲ ውስጥ ያለመግባት ውስጥ ገብተዋል ያሉት ወይዘሮ ፈትለወርቅም ምሁራን፣ ፖለቲከኞችና የሚዲያ ባለሙያዎች በአጠቃላይ ለሂቃና አንድነት ለማዳከም ወንጅሉ አለም የግል መሪዎች የኃላፊዋ ንግግር በፕሬስ ነጻነት ላይ የተሰነዘረ ጥቃት ነው ሲሉም ገልጸዋለም። የቲቢኤስ ዋና አዘጋጅ የሆኑት አቤል ጎሽ ምንም አይነት ታጋሽነት አይኖረም የሚለው አገላለጽ በፕሬስ ነጻነት ላይ የተሰነዘረ ከፍተኛ ጥቃትን ይመለከታል ብለዋለም። በሌላ መረጃ በአማራ ክልል ጤና ጣቢያ ላይ በተፈጸመ የድሮን ጥቃት የሶስት ንጽዋን ህይወት ማለፎ መረጋገጥ ሆነ ትብብር ለኢትዮጵያ አንድነት ገለጸ። በአማራ ክልል ሰሜን ወሎ ዞን በሳንቃ ከተማ በአነ ጤና ጣቢያ ላይ መስከረም 17 ቀን 2018 ዓ ም በተፈጸመ የድሮን ጥቃት የሶስት ንጽዋን ህይወት ማለፉን መረጋገጡን ትብብር ለኢትዮጵያ አንድነት በሚል በቅርብ የተመሰረቱ የፖለቲካ ፓርቲዎች ጥምረት ገለጸ። ህብረቱ በጉዳዩ ላይ ባወጣው መግለጫም በአማራ ክልል በሰሜን ወሎ ዞን ከወልዲ 2 ኪሎ ሜትር ርቀት ላይ በምትገኘው ሳንቃ ከተማ በመስቀል በዓል ዕለት ከቀኑ ስድስት ሰዓት በአንድ ጤና ጣቢያ ላይ በተፈጸመ የድሮን ጥቃት ቤተሰብ ሲያስታምሙ የነበሩ ሶስት ሰዎች ተገሉ አልተብሏል። በጥቃቱ ከተገደሉ ተጨማሪም አንዲት ጤና ጣቢያ የጽዳት ሰራተኛና አንድ የስድስት ዓመት ህፃን ከፍተኛ የአካል ጉዳት ደርሶበት እንዲሁም ደግሞ ሶስት የጤና ባለሙያዎች የሕክምና ባለሙያዎችም ቀላል የአካል ጉዳት ደርሶባቸውም ነበር ተብሏል። ከዚህ በተጨማሪም ላሊበላ ከተማ የሚገኙ ቅርሶች መሀል የሆነውና ከአንድ ቋጥኝ ፍልፍል የተሰራው ገነተ ማርያም ቤተክርስቲያን አቅራቢያም የድሮን ጥቃት መፈጸሙን ከአካባቢው ነዋሪዎች መስማትን እብረት በመግለጹ ጠቅሷል። አካባቢው ነዋሪዎች እስካሁን ባለው መረጃም የተጎዳ ሰው ባይኖርም ቅርሱን መሰረት ነክቶ ሳይሆን ቅርሱን መሰረት ነክቶት ይሆን ወይ ብለን ስጋ ገብቶናል ብለዋለም። በሌላ መረጃ የአሜሪካ መንግስት የኮሪደር ልማት የንግድ ስራን የማይቻል እያደረጉ ነው ሲል ወቀሰም። በአዲስ አበባ ተጀምረው ቢያንስ በአርባ የአገሪቱ ከተሞች በመካሄድ ላይ የሚገኘው የኮሪደር ልማት ፕሮጀክት የንግድ ስራን የማይቻል እያደረጉ መሆኑን የአሜሪካ መንግስት አመታዊ ኢንቨስትመንት ሁኔታ ሪፖርት ገለጸም። የአሜሪካ ኩባንያዎች በመረጃ ላይ የተመሰረተ ውሳኔ እንዲያሳልፉ በሚል በአገሪቱ የውጭ ጉዳይ መስሪያ ቤት በየአመቱ የሚዘጋጀው ይህ ሪፖርት ዘንድሮ እትሙም የኢትዮጵያ የኮሪደር ልማት ፕሮጀክትን የንግድ ስራን አስመልክቶ ይህንን ግምገማ ሰጥቷል። አይደለም የኮሪደር ልማት ፕሮጀክቶቹ ከንግድ ቦታዎች ፊት ለፊት ያሉ መንገዶች በማፍረስ የሚከናወኑ መሆናቸውን የጠቆመው የአሜሪካ መንግስት ሪፖርትም ይህም የንግድ ስራን የማይቻል እያደረገው መምጣቱን ያትታለም። ሪፖርቱ በዚህ የንግድ ስራዎች ቀጥታ ባይነኩም እንኳን ከስራ እንዲወጡ የተገደዱ ነው ብሏለም። ከዚህ በተያያዘም ፕሮጀክቱ የተነሳም በአስር ሺዎች የሚቆጠሩ ነዋሪዎችና ንግዶች መባረራቸውና ንብረቶችን በትንሽና ያለምንም ማስጠንቀቂያ ወይም ካሳ መፍረሱን አስታውሰዋለም። የግብር ግመታና የባለቤትነት መብት ጥሰት ሪፖርቱ አንድ የውጭና የሀገር ውስጥ ባለሀብቶች ድንገተኛና ከፍተኛ ግብር ግመታ ወይም ወደ ኋላ ተመልሶ የሚሰራ አዲስ ህግ የተነሳ የመጣ የግብር ጥያቄ ያጋጠማቸው መሆኑን ገልጿል። የግብር ጥያቄዎች የቀረቡት ያለበቂ ግልጽነት ወይም አሰራርን ሳይከተሉ እንደሆነ የሚያትተው ሪፖርቱም ይህም ትርፋቸው በከፍተኛ ሁኔታ እንደቀነሰና እርምጃው ቀጥተኛ ባልሆነ መንገድ የባለቤትነት መብት ማሳጣት ድርጊት የሚያበረታታ መሆኑን ጠቅሷል። ውድ የቻናላችን ተከታታዮች ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ለአዲስ ኢንሳይደር አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ።